የሽንት ቤቱን ጭዌ ወይ ያቆታ ያቆታል ባክ ነው ታቆታለ እኔ በጣም ፍቅር ይዞ የነበረ ዩኒቨርሲቲ ፈርስት የለም፣ እንዴት እንደማፈቅራት በየሱስ። ከዛ ለአስዋ ተማሪ ነበረች ሃይስኩል ተማሪ ነበረች። እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ። ሊገለኝ ነው ገባ አቅፌ ሳልጠግብ ነው ቤት ምናምን ብለህ የምትሄደው። ከዛ የሆነ ጊዜ ሆዴን በጣም ታምሜ ምናምን ነገር ቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለችኝ። ሆዴን ይልኝ በጣም ያለ ሸርተት የለ የወንድሜ ልብስ የወንድሜ ሱሪ ገጨርጌ ልትሸርትን አለብች መገናኛ። በታክሲ መገናኛ አገኘኋት። አድሳ ምናምን ነገር ከዛ ላይ በጣም ተዚለኛለ። ቤቱ ራሱ ካፌ ቤት ነገር ገባ ምናምን ነገር ከዛ ላይ እሷን ኢምፕሬስ ለማድረግ ፈልጌ ሚልክሽ ካልኩ ምን ምን ምን አልኳት ሚልክ ሼክ ሚልክ ሼክ ይምጣል። እሷን ኢምፕረስ ለማድረግ ነው። እህ ሚልክ ሼክ ተባለ፣ ጠጭ አልኩኝ። እኔም ጠጣው እሷም ጠጣች። ምን ሆዴ ታሟ ማም ነው አነ ከዛ በኋላ በቃ የፍቅሬን አወራው ምን አልኩ ምናምን ነገር ተለያየን እና አነ ነገር እኔ እሷን ኢምፕረስ ለማድረግ ብዬ ማለ ዲፕረስ ብሮ ከመገናኛ ሰፈሪ አማኔል ትፋን ነው ከመገናኛ ፒያስ ታደረስኩ በታክሲ እንዲህ ብሏል። ይካም ያለ እኔ አሁን መንገድ ላይ መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምንም ማለት ነው። አይዞህ ነው እረዳለሁ። ሰላም ሰላም ነገር ከዛ ነው። ፒያሳ ጋር ምን አገኘህ? ፐብሊክ ሽንት ቤት አገኘህ፣ ክፍት እስካሁን አይኔ ላይ ያለ ክፍት። ከዛ ምን አልከኝ መሰለህ? ኧረ እኔማ ፐብሊክ ሽንት ቤት እንዴት

አው ወንበሯ ድርፍ ወንበር ሰው ጣውላ ጣውላ ያለበት ወንበር። መኪናው ገና አልተጀመረ ገና ሲል ጓሲዳ ከዛ ያንድ ብር ካምሳ ታክሲ አምስት ብር ሰጥቼ መልስ ሲለኝ አሁን እግዚአብሔር ይመስገን በዛ ሰዓት ጨ እነቋ እነቋ ካወራው ወይንም ይሄ ከዛ ማለት ነው። ለመያዝ አልሞከርኩም። ይኸውልህ ይዞት እንደዚህ፣ ይኸውልህ ይዞት ግን እንደዚህ ያለው፣ ይዞት ግን እንደዚህ ያለው በእጅ ነው። ነገር እኮ ይገባቸዋል። ቆንጥጨዋለሁ እኮ ቆንጥጨዋለሁ እኮ መሰረቱን ይዤዋል ከዛ በኋላ ገና እዛ ጋር እዛ ጋር ሆኜ ማለት ነው፣ ፎካ ጋር ሆኜ ኃይል ሰብስቤ የሆነ ግሮሰሪ አለ እዛ ሄድኩኝና አንድ አስተናጋጅ አሁን ማይኔ ላይ አለ፣ ሽንት ቤት አለ ስለው የለም አላለኝ። እንደዚህ ያልኩት እግዚአብሔር ይመስገን ላቤና አምባይ ብሮ፣ ላቤና አምባይ እዚህ ጋር የሚደርስ መቤቴን ነው የምልህ። እንደዚህ የሚያጠምቀኝ ላቤ። ከዛ አማራጭ አማራጭ ምንድነው ከኮካ እቤት ድረስ በግሬ መሄድ ነው። እያስታመምኩትኩት እያስታመምኩት ቀስ እንዲህ እያልኩ እንዲህ እያልኩ ብሮ፣ ነብስና ስጋዬ ወጣችን ነው የምልህ። ከዛ አያራት ቀበሌ ይባላል። አሁን ወደ ቤት እየደረስኩ ነበር። አያራት ቀበሌ ሲደርስ የአያቴን ጓደኛ አላገኘኋትም

ስራ ገብሻን እሱን ታግዬ እየገባሁ ፋይናል ፓርቲ ደረጃ አለ። እኛ ቤት ደረጃ ደግሞ እንደዚህ ነው። በባህሪ ደረጃው ትደርስ የባኞ ቤት ድምፅ ሲዘጋ በሩ ሲዘጋ እኔ ስደር ደረጃው ማለት ነው ደረጃው

ተቃጠይ ተቃጠልኩኝ በቃ ግን የወንድሜ ሱሪ አልተረፈም። በስ ማንም አልተረፈም እን